ትዝታው ሳሙኤል ሄኖክ ኃይሌን ተሳደበ። ሄኖክ ኃይሌ ማለት ይሄ ነው። አንተ እንትኑ እኮ ነው፣ ሙጭሊቱ እኮ ነው፣ ጭልፊቱ እኮ ነው የሚያስቸግረው እንጂ ምራቅ ዋጥ ያደረጉት እኮ ጳጳሳት። መልስ የሰጡ አሉ። ዲያቆን ፈለገ ስለ መታሰር አልፈራም አለም፣ መሴች ላይ ምናምን ፌሳል አዘጋጅ በቃ እስር ቤት ልገባ ነው ወይኔ ኬሊልጦ መውረድ ነው ምናምን ስትሉ የነበራችሁ ሰዎች ይመስለኛል በእናንተ ልክ ነው ያስፈራራችሁ። የዮኒ ማኛ አስነዋሪ ድርጊት በጌታ የሆኑትን የሚያሳድ አረመኔ ጨካኝ አለው። ኦርቶዶክስ ቤት ጨካኝ አረመኔ በጌታ የሆኑትን አባታችንን አሳደዋል። እሲስቲ በኩሉ የፕሮቴስታንቶችን ጉዳጋ አለጠ እኮ ነው የሚሰሩት። በነገራችን ላይ ስዕላትን እኔ የመጽሐፍ ቅዱስ መዝገበ ቃላት ላይ ላሳያችሁ። ፕሮቴስታንቶቹ ስዕል አላቸው። ወንድማችን ሚኮ ምላሽ ሰጥቷል። የኢየሱስ ክርስቶስን ቤዛነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን አይቀበልም የሚል አንድ ዘመቻ ተጀምሯል። እውነቱን ልናገር፣ ሁለቱን ነገር ማጥራት ስለሚያስፈልግ ነው። አንደኛ ትክክለኛው ኢየሱስ ክርስቶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስ ነው፣ መስራች ነው፣ በደሙ የመሰረታት ነው። ስለዚህ እኛ የምናውቀው ክርስቶስ የዓለም ቤዛ፣ የዓለም መድኃኒት የሆነ ስጋውን የቆረሰ፣ ደሙን ያፈሰሰ፣ በመስቀል የተሰቀለ፣ ለንም ያነጻን ነው የበኩር ልጇን እስክትወልድ አላወቃትም ማለት ምን ማለት ነው? እስክትወልድ አላወቃትም የተባለበት ምክንያት እመቤታችን ጌታን የወለደች ዕለት አምስት ነገሮችን አይቶ ዮሴፍ የአምላክ እናት መሆኗን ተረዳ ማለት ነው። የተወልዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በትህትና እንጠይቃችኋለን። ኦርቶዶክስያን ባካችሁን ላችሁም ላይክ በማድረግ ይህንም መረጃ ጀምሩ። ቢያንስ 200 ላይክ ያስፈልገዋል። ወደ መረጃችን በቀጥታ መላ። በስመ አብ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋእዝተ ዓለም ቅድስት ስላሴ ክብር ምስጋና የደረሰው ወላዲተ ቃለ አምላክ ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረጋቸው እና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በዓብይ ኃይል ወስልጣን አሰሮ ለሰይጣን አግዐዞ ለአዳም። ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሆኑ። ውድና ክቡራን ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ዛሬም እንግዲህ አዲስ የሆነ ርዕሰ ጉዳይ ይዤ መጥቻለሁ። መረጃው እጅግ ሰበር ስለሆነ ሁላችሁም መረጃውን በማዳረስ ጀምሩልኝ። በቅድሚያ እስቲ የማያዳግም መልስ ሊባል ይገባዋል በማለት ሚኮ ወንድማችን የብፁዕ አቡነ ገብርኤልን በማንሳት እንዲህ ይላል። ኦርቶዶክሳውያን ብትቀየሙኝም ዛሬ አንድ እውነት አወጣለሁ አንድ እውነት አጋልጣለሁ። ብትቀየሙኝም ምን ማድረግ አልችልም። እንግዲህ እኚህ ሰውዬ የተናገሩት ንግግር ምን ማለት ነው የሚለውን ነገር በደንብ አድርጌ እናገራለሁ። በደንብ አድርጌ ያጋልጣለሁ። ፈርስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ለምንድን ነው ኢየሱስ ሲባል የሚናደደው የሚል ጥያቄ እየተነሳ ነው። ሁለተኛ እኚህ ሰው እየተናገሩት ነገር የኢየሱስ ክርስቶስን ቤዛነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን አይቀበልም የሚል አንድ ዘመቻ ተጀምሯል። እውነቱን ልናገር ሁለቱን ነገር ማጥራት ስለሚያስፈልግ ነው። አንደኛ ትክክለኛው ኢየሱስ ክርስቶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስ ነው፣ መስራች ነው፣ በደሞ መሰረታት ነው። ስለዚህ እኛ የምናውቀው ክርስቶስ የዓለም ቤዛ፣ የዓለም መድኃኒት፣ የሆነ ስጋውን የቆረሰ፣ ደሙን ያፈሰሰ፣ በመስቀል የተሰቀለ፣ ለንም ያነጻን ነው። እቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ነው የምታመልከውን? አሁን ኢየሱስ ሲባል የምንቃወመው የምንናደድበት ጴንጤ የሚጠራው ማለት ፕሮቴስታንት የሚጠሩትን ኢየሱስ ክርስቶስ ነው። ምክንያቱም አማላጅ ብለው ሲቀበሉት፣ እኛ አንቀበልም፣ ደስ አይለንም። በቃ ፕሮቴስታንቶች፣ እናንተ ኢየሱስ ብላችሁ ስጠሩ ደስ አይለንም። ለምን የእናንተን ኢየሱስ አናቆም? ሁለት ሃይማኖት ነው። ፕሮቴስታንት አለ፣ ኦርቶዶክስ አለ። ስለዚህ እናንተን አስተምሮ ስለማንቀበል የእናንተን ኢየሱስ አንቀበለው። እናንተ ኢየሱስ ብላችሁ ስጠሩም ደስ አይለንም። የእኛ ትክክለኛው ኢየሱስ በር ነው። የእኛ ትክክለኛ ኢየሱስ አዳኝ ነው። የእኛ ትክክለኛ ኢየሱስ ትክክለኛ ቤዛ ነው። አንዱ ለሌላው ተላልፎ የተሰጠ ነው። በመስቀል የተሰቀለ ሥጋውን የቆረሰ ደሙን ያፈሰሰ ነው። ለእኛ መዳን እሱ በመከራውን የተቀበለ ነው። የእኛ ክርስቶስ ማለት የእኛ ክርስቶስ የነገሰ ነው። የንጉሶቹ ንጉስ፣ የጌቶች ሁሉ ጌታ። ቤተክርስቲያናችን በሰዓታቱ በማህሌቱ በቅዳሴው የምታስተምረን ነው። ትክክለኛ ኢየሱስ የእናንተን ኢየሱስ አንጠረውም። አንድ ቅር ካላችሁ ቅራሪ ይጠጡ። ሁለተኛው ቤዛ ለተባለው ነገር፣ አዎ ክርስቶስ ቤዛችን ነው። ቤተክርስቲያናችን ትላንትም፣ ዛሬ ዛሬም ታስተምረናለች። ሲክስቲ ሴንቸሪ ማርቲን ሉተር የመሰረታት ቤተክርስቲያን አይደለችም። ስትመሰረት በክርስቶስ ቤዛነት ነው ደም የተመሰረተች ቤተክርስቲያን ያለችን እንጂ ይሄ 16ኛው ሴንቸሪ ተገንጥሎ ሰው የመሰረተው ቤተክርስቲያን የለንም የለንም። ስለዚህ ክርስቶስ ቤዛ ነው። አዎ አንዱ ለሌላው ተላልፎ ሰጥቷል። ቤተክርስቲያናችን ያስተማራችን ነገር ነው በእኛ አባት የተናደር ነው። ፍጡር ቤዛ ሊሆን አይችልም የሚለው ነው። ሙሴ ቤዛ ሆናል፣ ገንዘብ ቤዛ ሆናል፣ መስቀል ቤዛ ነው። መጽሐፍ ቅዱስ ላይ በጣም ብዙ ቦታ ቤዛ ተብሏል። የጸጋ ቤዛንና የባህሪ ቤዛን መለየት ከከበዳችሁ አሁንም ቅራሪ መጠጣት ትችላላችሁ። ሁለተኛ ለፕሮቴስታንቶች የምናገረው ነገር በማያገባችሁ አትግቡ። ይሄ የኦርቶዶክስ ጉዳይ ነው። ፍኖተ ጽድቅ ኦርቶዶክስ ድርጅት ውስጥ የኦርቶዶክስ ቤተክርስቲያን ውስጥ ያለ አንድ ድርጅት ነው። እኛ ነው የሚያገባን እንጂ እናንተ የሚያገባችሁ ነገር የለም አያገባችሁ። ስለዚህ ቢያንስ የራሳችሁን እምነት ኑሩ። ትክክለኛ ሀሳብ ነው ያነሳው። በተለይ የእኛ ቤት ላይ ስለሚደረገው ነገር ሌላው ተነስቶ የሚጮህበት ነገር አይኖርም። ያ ፍኖተ ጽድቅ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ የሚዲያ ተቋም ነው ተብሎ ፈቃድ ይሰጠው ነው ስራውንም እሰራለሁ ብሎ የተነሳ ነው። ኦርቶዶክስ ነው እየሰራ ያለው ግን ኦርቶዶክስ ኦርቶዶክሳዊ ስላልሆነ እኛ እንደ ኦርቶዶክስ አማኝ እንጠይቀዋል፣ ሊጠየቅም ይገባዋል። ለሞም አንትሆ ከዚ ውጭ ግን ሌሎቻችሁ በማያገባችሁ ባትገቡ የተሻለ ነው። ስለ ኢዮብ ትግስት ኢዮብ ብዙ ነበረው፣ ግን ሁሉን አጣ። ሰዓት የለንም የእርሱን ንብረት ለመቁጠር። ሁሉን አጣ። በመጨረሻ ላይ ጤና ነበረው። ከእግር ጠፍሩ እስከ ራስ ጸጉሩ ድረስ በቁስል ተመታ። የራሱን ቁስል እንኳን የሚያክበት ጠፍር አልነበረውም። ጠፍሩ ተነቃቅሎ በገል እያከከ፣ ሚስቱ እነዚህ አለችው እግዚአብሔር የምትለውን ርገምና ሙት አለችው። እዚህ መራገም ይቻል ይሆናል። ተራግመን ሞተንስ የምንሄደው ወደ ማን ነው? ወደ እግዚአብሔር ለመሄድ እግዚአብሔርን መራገምስ ውጤቱ ምንድን ነው? ልብ በሉ ክርስቲያኖች፣ ለጥቂት መከራ ብላችሁ በሕይወታችሁ እግዚአብሔር ላይ እንዳታጉረመርሙ። እስራኤላውያንን ከባርነት አውጥተው ሲያጉረመርሙ አርባ ዓመት በረሃ ላይ ፈጃቸው እግዚአብሔር። ያጉረመረሙ ነበሩ፣ ምድር ተሰንጥቃ ዋጠጃቸው። ያጉረመረሙ ነበሩ፣ ማጉረምረማቸውን ውጤቱን ተቀብለውታል። በሕይወታችሁ እግዚአብሔር ላይ እንዳታጉረመርሙ። ሁሉን ማድረግ እንደሚችል እመኑ። የትኛውንም ችግር፣ የትኛውንም መከራ፣ የትኛውንም ፈተና ማን ማሻገር ይችላል? እግዚአብሔር ይችላል። አሁን ይሄ ዝም ብሎ ግብዝነት ሳይሆን በእምነት ማን ይችላል ማለት አለባችሁ። እግዚአብሔር ይችላል። ችግሩ እኛ እምነት የለንም። ብዙ ጊዜ እኛ እንሰብካለን፣ የምንሰብከውን አናምንም። እናንተ ትሰሙናላችሁ፣ ለጊዜው የምትሰሙን፣ ስትወጡ ይጠፋችኋል ከአይምሯችሁ። ከዚህ የተነሳ ክርስቲያናዊ ለውጥ በሕይወታችን ውስጥ የለም። መንፈሳዊ እድገት በሕይወታችን የለም። ሁልጊዜ እናስተምራለን፣ ሁልጊዜ እንማራለን። የሚሰብከውም የሚሰበከውም ሕይወት ስለሌለው አይለወጥበትም። የኢዮብን ታሪክ በማንሳት ነው መምህራችን ያስተማሩት። እስቲ ወደ ሌላኛው ጉዳያችን እናምራ። ከሰሞኑ እንግዲህ ፈለገ አትናቴዎስ ያነሳቸው ሀሳቦች ነበሩ። በተለይ በተለያዩ ቦታዎች ላይ በአዲስ አበባ ላይ ያሉ የካ ላይ ያሉትን የተለያዩ ቦታዎች ላይ ያሉትን ሰሚት ያሉትን በሙሉ ወጣቶች፣ ንቁ ኦርቶዶክሲያን ተነሱ ሲል እንደነበርና አስታውሳለ ነ ከዛ ጋር የተገናኘ በሚሴጅ እንግዲህ ፌስታል ግዛ፣ ቂሊንጦ ልትወርድ ነው፣ ስር ልገባ ኑና የሚሉ ተደጋጋሚ የሆኑ መልክቶችን ሲያቀርቡለት ነበርና ፈለጋ አትናቴዎስ ዲያቆን እንዲህ ይልናል፣ መሴጅ ላይ ምናምን ፌስታል አዘጋጅ በቃ እስር ቤት ልገባ ነው፣ ወይኔ ቂሊንጦ መውረድ ነው ምናምን ስትሉ የነበራችሁ ሰዎች ይመስለኛል። በእናንተ ልክ ነው ያስፈራራችሁ ይመስለኛል ሲመስለኝ በእናንተ ልክ ነው ያስፈራራችሁ። እኔ ተወዳጆች ፕሮቴስታንት የሆናችሁ ቶች ወንድሞች በጣም በዚህ አጋጣሚ በክርስቶስ ፍቅር ነው የምወዳችሁ እና ሁላ ሁሉንም አይደለም እያልኩ ያለሁት ኮሚ ሴክሽን ላይ ግን ገብታችሁ እንደዛ ስትሉ የነበራችሁ ሰዎች ይመስለኛል፣ በእናንተ አቅም ነው ያስፈራራችሁት። እኔ ባለማህተብ ኦርቶዶክስ ነኝ፣ ኦርቶዶክሳዊ፣ ወህኒ መውረድ፣ መታሰር፣ መደብደብ ኢስነቲንግ ጋይስ ለቤተ ክርስቲያናችን አንገታችንን አሳልፈን እንሰጣለን። ለቤተ ክርስቲያናችን እንሞታለን። ኦኬ ሊቢያ በረሃ ደግሞ ለዚህ ምስክር ነው። በሊቢያ በረሃ ላይ የምታሰብሱ ከነበረ እነዛ ሁሉ ወጣቶች ደማቸውን ያፈሰሱት ስለ ክርስቶስ ነው። ስለ ክርስቶስ የቅዱሳን ልጆች ስለሆኑ ስለ ክርስቶስ ብለው ደማቸውን እንዳፈሰሱ፣ ስለ ክርስቶስ ብለው አጥንታቸው እንደከሰከሱ፣ ስለ ክርስቶስ ብለው ስጋቸው እንደቆረሱ እንደ ቅዱሳን አባቶቻቸው የእነሱን ፈለግ ተከተለው በሊቢያ በረሃ ላይ ደማቸውን ያፈሰሱ ሰማዕታቶች ናቸው። እነዚህ ወጣቶች ኦርቶዶክሴ ናቸው እና አትዘንጉ። በሆነ ነገር ለማስፈራራት ስትሞክሩ እባካችሁ ፕሊስ አትዘንጉት። እኔ ፈለጋት ናቴዎስ ኦርቶዶክስ ክርስቲያን መሆኔን አትዘንጉት። እንዲህ አይነቱ ነገር እኔ በፍጹም አያስፈራራኝ። በቤተ ክርስቲያን ታሪክ እንግዲህ በዘመነ ሰማዕታት ብዙን ተመልክተናል። ምንም የሚያስፈራ የሚያሰጋ ወደኋላ የሚመለስ አንዳች ነገር የለም። የሊቢያ ሰማዕታት የሊቢያዋ ምድር ምስክር ናት፣ ፈለጋት ናት ስም ይህንን የተናገረው እና ምንም በሃይማኖት የሚመጣ ነገር እንደው ጽድቅ ነው። ሰማዕትነት በነገራችን ላይ ምስክርነት ነው። ከእግዚአብሔር ተካፋይ አንዱ ነው የምንሆነ፣ የሚስጥሩ ተካፋይ እንሆናለን። ያ እድል ነው እና እንዲህ አይነት ነገሮችን ባይደክሙበት የተሻለ ነው ብዬ ነው ማስበው። እውነት ለመናገር እንደ ዮኒ ማኛ ሁለት ቤት ያሉትን ሰዎች ደግሞ እስቲ እንስማቸው፣ እናጋልጣቸው። ይህንን ቪዲዮ እስከ መጨረሻው እየሰማችሁ ኮፒ ሊንክ፣ ሪፖስት፣ ሼር እንዲሁም ዲዩት እንድታደርጉልኝ እፈልጋለሁ። ምክንያቱም ገንዘብን በመቀበል ከባድ አሻጥር የኦርቶዶክሳዊያንን ስም ለማጥፋት እየተሰራ ይገኛል። አንድ ያሰምቻችሁ እስክመለስ ድረስ እናንተ እስከዛ በምችሉት መጠን ኮፒ ሊንክ አድርጉ። እንስማ በጌታ የሆኑትን የሚያሳድ አረመኔ ጨካኝ ያለ ኦርቶዶክስ ቤት ጨካኝ አረበኔ በጌታ የሆኑትን አባታችንን አሳደዋል። ዮናስ ማኛ የሚባለው ግለሰብ ወይም ደግሞ አምኖን የሚባለው ግለሰብ ከፕሮቴስታንቶችና ከታድሶች በተደረገለት የገንዘብ ድጋፍ የኦርቶዶክሳውያንን ስም ሊያጠፋ የተነሳ ግለሰብ ነው። ነገር ግን ይህንን ግለሰብ ሁላችንም በመቃወም ከቲክቶክ ማራቅ አለብን። ሁላችሁም የአንፎሎ ቻሌንጅ እንዲጀምሩ እፈልጋለሁ። በምችሉት መጠን ይህንን ቪዲዮ ዲዩት እያደረጋችሁ ለሁሉም አድርሱልኝ እባካችሁን። ኦርቶዶክሳውያን ገንዘብ ተመድቦለት አባቶች ክርስቶስ ሲጠራ ይገፋሉ፣ ኦርቶዶክሳውያን ይሳደባሉ። እኔ ከኦርቶዶክስ ቤት የማልወጣው እናትና ልጆቼ እንዳይሳደቡብኝ ነው በማለት የኦርቶዶክሳውያንን ስም እያጠፋ የእመቤታችን የቅድስት ድንግል ማርያምን ስም በክፉ እየጠራ የሚገኝ ግለሰብ ነው። ስለዚህ የዚህ ግለሰብ ተከታይ የሆናችሁ ሁሉ የዚህ ድርጊቱ ደጋፊዎች ወይም ደግሞ አስተባባሪዎች እየሆናችሁ ስለሆነ በምትችሉት መጠን ይህንን ቪዲዮ ኮፒ ሊንክ ሼር ዲዩት በማድረግ እንዲሁ ከስር የማስቀምጥላችሁን የእሱን አካውንት እየገባችሁ የአንፎሎ ቻሌንጅ እንጀምር። እባካችሁን እባካችሁን ኦርቶዶክሳውያን በዚህ ሰዓት አንድ መሆን ያለብን ጊዜ ነው። በምትችሉት መጠን ኮፒ ሊንክ ይደረግ። የቪዲዮ እንግዲህ ዮናስ ሁለት ቤት የሚረቅጥ ስለሆነ እናንተም በኮመንት ብዙ ጽፋችኋል። አሁን ደግሞ ጭራሽ ብፁ አባታችን ብጹ አቡነ ገብርኤልን ወደ ሌላኛው አካል በማድረግ ኦርቶዶክስ እሳቸውን እንደ ገፋች እንደ ሰደበች አይነት እንዳራቀች አይነት ነገር በማድረግ ሌላ ያልተገባ ነገር እያደረገ ይገኛል። እንደዚህ አይነት ሰዎችን ልንታገስ አንችልም። ስለዚህ ኦርቶዶክሳውያን በአስቸኳይ ማድረግ ያለብን ነገሮችን በማድረግ ኦርቶዶክሳዊ ትብብሮቻችንን እንወጣ ለማለት ወዳለሁ ትታ ሳሙኤል እንግዲህ በድጋሚ ዲያቆን ሄኖክ ኃይሌ ላይ ተበሳሽቷል የጮኸ ይገኛል። እንካታ ሄኖክ ኃይሌ ማለት ይሄ ነው። አንተ እንትኑ እኮ ነው ሙጭሊቱ እኮ ነው ጭልፊቱ እኮ ነው የሚያስቸግረው፣ እንጂ ምራቅ ዋጥ ያደረጉት እኮ ጳጳሳት መልስ የሰጡ አሉ። ቅንጣት ታህል እሳቸው ላይ የምትደርስበት እውቀትና ማንነት ሳይኖርም ሰንበት ተማሪ አንጋግተህ መዝሙር ስላዘመርክ በቅድሚያ ከእንግዲህ ከሄኖክ አይሌ ጽሁፍ ነሳና እንግዲህ ብዙ ብዙ ሰዎች የተለያየ አይነት ግንዛቤ አላቸው። በዚህ ጉዳይ ላይ አፋቸውን ከፍተው ወረቀትና ስክሪፕቶ አገናኝተው የጻፉም የተናገሩም ደግሞ አሉ። እነሱም የየራሳቸው የሆነ ግንዛቤ አላቸው። ሰው የየራሱ የሆነ ግንዛቤና የእውቀት ደረጃ ሊኖረው ይችላል። በዚህ አይነት መጽሐፍ ቅዱሳዊ ጉዳይ ግን ዘርጥጦ የመናገር መብት ያለው ማንም የለም፣ ማንም የለም። መጽሐፍ ቅዱስ የሚለውን ኤቪደንስ አቅርቦ መሞገት ነው እንጂ ከዛ ትምህርቱ ያጋንንት ከሆነ ትምህርቱ ያጋንንት ነው ማለት ይቻላል እንጂ አንድን ጳጳስ ሌላውን ሌላውን ጳጳስ ስንት አይነት ችግር ያለባቸው ሲያሞካሽ ውሎ እውነት የተናገሩትን ግን አዝማሪ እያሉ መሳደብ ጸያፍ ነው፣ በጣም በጣም ጸያፍ ነው። ሶ ስክሪኑን ሼር ላድርጋችሁና እንጀምራለን። ያው እንግዲህ እንዳልናቸው ከአቡነ ገብርኤል ጎን የቆሙት የፕሮቴስታንቱ ቤተ እምነት ላይ ያሉ አማኞች ናቸው። ምክንያቱም ኦርቶዶክስ ሳይሆን አይደለም ያስደሰቱት ያስተማሩትም ፕሮቴስታንት ሀሳብ ስለሆነ ነው። ለዚህ ነው ኦርቶዶክሳኑ አባታችን እያለ በክብር እያከበረ የእኛ ትምህርት አይደለም እንግዳ ትምህርት ነው ያመጡት፣ ያመጡ ትክክለኛ ትምህርት አላመጡም በማለት የተቃወሙ ያለው እና ለዛ ነው እነሱ አባት አገኘን አባት አገኘን እያሉ የሚነሸነሹት የሚፈነጩት፣ የሚይዙት የሚጨብጡ ሲያጡት የእነሱን ትምህርት ስለተማሩ እነሱ የራሳቸው እንኳን የነገር እኮ የለም። የሚገርማችሁ አሁን የቤዛነት ሲባል ጮሁ እንጂ ማለት ስዕል አድኖ አያስፈልግም ብለዋል። ራሳቸው ቤት ግን ስዕል አድነዋል። ራሳቸው ቤት የቀሲስ በኩል ንካትን እንዲ ያው በመረጃ ለምናውረው ላይክ አድርጉ፣ እናንተ ሼር አድርጉ፣ ሀሳብ አስተያየቶቻቸውን ስጡ። በራሳቸው ቤት እንኳን ኖሮ የራሳቸውን እንኳን ደብቀው የሚቃረኑ ሰዎች ናቸው እነዛ ማለት ዲያቆን ቀሲስ የበኩል ላይ ያሉት ንካት ወደሚሰሩት በነገራችን ላይ ስዕላትን እኔ የመጽሐፍ ቅዱስ መዝገበ ቃላት ላይ ላሳያችሁ። ፕሮቴስታንቶቹ ስዕል አላቸው ላሳያቸው። የጋራ የመጽሐፍ ቅዱስ ጥራታችን የጋራ ነው። ስዕል እኮ ነው ወይ ላሳዩ አ መስቀል ብቻ አይደለም። የምን መስቀል ብቻ ተመልከቱ። ይሄ እንግዲህ እዚህ ጋር ስዕል ነው ያለው እኔ ለማስተማር የተደረገ ስዕል ነው ብዬ ነው የምለው፣ ለማስተማር የመጽሐፍ ቅዱስ መዝገበ ቃላት ፔጁን ላይ በጣም ብዙ ብዙ መስቀልም አለ። እዚህ ላይ ራሱ በሙሉ በፒክቸር የታለለ ይሄ ሁሉ ስዕል መስሎኝ፣ የቤተክርስቲያን ስዕል አለ የብሉይ ኪዳን ወደ ምን ይሄ አሁን ይሄ ጣራ ያለው ወደ ይሄው ይሄ እንት ነው በናቡከደነጾር ዘመር የነበረው የባቢሎን ግንብ ሁሉ ተስሏል እዚህ ጋር ስዕል መሳል ምን ኢዝ ኖት ቢግ ዲል እ የቤተ መቅደሱ ነው ይሄ። እነዚህ ሁሉ እንት ናቸው፣ ስዕሎች ናቸው። እንደ ስዕል ስዕል ስዕል። በነገራችን ላይ አንደኛው መማሪያ እኮ አንደኛው ስዕላት እኮ መማሪያዎች ጭምር ናቸው ትምህርት ለምሳሌ አንድን መጽሐፍ የማይችል ሰው መስማት የማይችልን ሰው በምንድን ነው የምታሰበው? መስማት የማይችል ሰው ቢገጥምህ ወንጀልን እንዴት ነው የምታሰበው? ያ ቴንኪ ዩ ወንጀል፣ እምነት ከመስማት ልባል፣ እምነት ከመስማት ነው። በአደባባይ ይናገሩ። ይኸውልህ፣ በአደባባይ ይናገሩ። ማን ይናገሩ ስድስት መቶ አርባ ሰው አለ። ስድስት መቶ አርባ ሰው አለ። በተለያየ ነገርም ስዕል አምልኮ ብላ ትላለች። ስዕል አድኖ ብላ ትላለች። ወይ ነው ነው ለምሳሌ እምነት ከመስማት ነው። መስማትም በእግዚአብሔር ቃል አንድ ሰው የሚያምነው ሲሰማ ነው ነው የሚለው መጽሐፍ ቅዱስ። መስማት የማይችል ሰው ቢመጣ አይድንም ማለት ነው። እንዴት ነው ወንጌልን የምታስተምረው? የምታስተምረውማ እየሳልክ ነው። እየሳልክ ክርስቶስን እንደዚህ አድርገው ሰቀሉት፣ እንደዚህ አድርገው ይሄ በስዕል ነው እኮ የምታሳየው። መስማት ካልቻለ አንድ ሰው አይን ብቻ ነው ያለው፣ ያለ አማራጭ እየሳልክ ነው የምታስተምረው። እና ስዕላት በነገራችን ላይ ይሄ ከጀርባቸው አንደኛ እኛ ስዕላትን ለስዕሉ ባለቤት ከስዕሉ ጀርባ ያለው ባለቤቱን እርሱን ነው እንጂ ስዕል እኮ ይቀደዳል እኮ። ኦኬ፣ ይህ ስዕል ለምሳሌ የእመቤታችን ይሄ ስዕል አለ ይኸው፣ ምስለ ፍቁር ወልዳ ጌታን ታቅፋ ነው የሚያሳየው። ይሄ ታሪክ ነው፣ መጽሐፍ ቅዱስ ላይ ያለ ነው። ጌታን ታቅፈዋለች፣ ወላጁ ናት፣ እናቱ ናት፣ የወለደችው ናት። ስለዚህ ጌታን መውለዷን የሚያሳይ ስዕል ነው ይቺ። ማለት ግን እመቤታችን ናት ማለት ነው ጌታ ነው ማለት ነው ይሄ አይደለም እኮ ሊያልቅ ይችላል እኮ ይሄ እኮ ሊቃጠል ይችላል። እና እኛ የሚቃጠልና የሚያልቅ አላቂ የሆነ ስዕል ነው ይሄ፣ የኛ ጌታ አይደለም። አይ እኛ ስዕላቱ የሚሰጡን ነገሮች የሚያሳዩን፣ ማን ነው የተሰቀለው? ክርስቶስን ነው ልክ እኮ በነገራችን ላይ በነገራችን ላይ የሚታይ እንደዚህ ያህል ስዕልና የማይታይ ደግሞ ስዕል አለ። ለገላትያ ሰዎች ምዕራፍ 3 ላይ ቅዱስ ጳውሎስ ክርስቶስን ተስ እናየዋለን። ያው እኮኛው ስንጸልይ እኮ ክርስቶስን እኮ ቅራኔ ወልደን እንመለከተዋለን ሳያዩ የሚያምኑ ብፁዓን ናቸው ተብሎ እንደተጻፈ እውነት ነው። በማየት ብቻ አይደለም እምነት በማመን ጭምር ስለሆነ፣ ስለዚህ ክርስቶስን ዛሬ እኛ አይተኸዋል ብሎ አንድ ሰው ቢጠይቅህ በእምነት አይቸዋለሁ። በእምነት ነው የምናየው። ሳናይ ግን እንዳየን አድርገን እናምናለን። ምክንያቱ ሳያዩ የሚያምኑ ብፁዓን ናቸው። የቶማስ ጥያቄ የዓለምን ቋጠሮ የፈታ የመናፍቃን መዶሻ ነው። ጌታዬ አምላኬ ምን ያለው ቶማስ አምላክ አይደለም ለሚሉት ለዘላለም ለሚነሱ መናፍቃን ሁሉ መዶሻ ነው። አምላኬ ጌታው አምላኩ መሆኑን መሰከረ። ይሄ ብቻ አይደለም፣ ዓለም በማየት ካልሆነ አላምንም የሚል ጥያቄ እንዳያነሳ ማመንማ ብፁዓንማ የሚያሰኘው ሳያዩ የሚያምኑ ናቸው ተብሎ፣ ዛሬኛ ያመንነው አይተን አይደለም፣ አቀራኒው ላይ ፊዚካል ሄደን ኢንፐርሰን አይተነው ነው አይደለም፣ ሳናይ አምነንበት ነው ብፁዓን የተባለው የእግዚአብሔር ልጆች የተባለ። ስለዚህ እንደዚህ ያሉ ስዕላትን እንማርባቸዋለን። በነገራችን ላይ እስከ ሶስተኛው መቶ ክፍለ ዘመን በተለይ ዘመነ ሰማዕታት የሚባለው በካታኮምፕ ወይም ደግሞ በግበበ ምድር በነበሩበት ጊዜ፣ በኋላ እኮ መጻሕፍትን እኮ ተሰባስበው የመጡት እኮ በኋላ እኮ ነው። ጥቅልሎቹ ተሰብስበው ተሰብስበው፣ እስከዚያ ወንጌል ይሰበክ የነበረው ሰዎቹ ድንጋይ ላይ በድንጋይ ላይ አለ እኮ፣ ዛሬ እኮ ይጠናል እኮ፣ ድንጋይ ላይ እየሳሉ ድንጋይ ላይ ስዕል እየሳሉ ክርስቶስን እንደዚህ ነው የሰቀሉት ጴጥሮስን እንደዚህ አርገው ሮም ላይ እንደዚህ አርገው ሰቀሉት፣ ጳውሎስን እንደዚህ አድርገው ነው የገደሉት እያሉ በመጎናጸፊያ ተሸፍኖ እንደተገደለ ጴጥሮስ የቁልቁሊት እንደተሰቀለ በካታኮምብ ውስጥ ሆነው በዛ መከራ ውስጥ አልፈው ነው እኮ ዛሬ። በኋላ ዘመኑ እየሰለጠነ ሲመጣ ሞር የመግለጽ ችሎታቸው መጣ። ይሄ በነገራችን ላይ ሰከንድ ኒቃያ ላይ በሰባት ሰማንያ ሰባት ላይ የቅዱሳት ስዕላት ጉዳይ ተነስቶ ነበረ። በዚህ ጉዳይ ላይ ዮሐንስ ዘደማስቆ በጣም በጣም ትልቅ ትልቅ ትልቅ ጥናት ሰርቷል። አስፈላጊ ከሆነ እሱን መ እሱን ልልክላችሁ ይችላለሁ። ከስዕላት ጋር በተገናኘ ነው በስፋት ያስተማሩት። የመጨረሻውን ቪዲዮ የምናየው የበኩር ልጇን እስክትወልድ ድረስ አላወቃትም የሚለውን ተከታተሉን። እንመለስ እያይመራ ዮሴፍ እስከ መወለደት ወልደ ዘበኩራ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚል ነው። የማቴዎስ ወንጌል ምዕራፍ አንድ ላይ ያለ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለውን ንጉሡ ይጨነቃል። አወቀ በመጽሐፍ ቅዱስ እገሌ እገሌትን አወቃት ማለት ሴትና ወንድ አንድ በሚሆኑበት ግብር አንድ ሆኑ ማለት ነው። ታዲያ እመቤታችንን ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት ከዚያ በኋላ አውቋታል ማለት ነው እያለ ንጉሱ ይጨነቅ ነበረ። ከዕለታት አንድ ቀን ንጉሱ ቴዎዶሲዎስ ጥያቄው መምህሩን ዮሐንስ አፈወርቅን ሲያገኝ ጥያቄው ይጠፋዋል፣ ሲሄድ ትዝ ይለዋል። ከለታት አንድ ቀን ተጫውተው ሲለያዩ፣ መምህር አንተን ሳገኝ ጥያቄ ይጠፋኛል፣ ከሄድክ በኋላ ይረብሸኛል። ምንድነው ጥያቄ? ጥያቄውን ነገረው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዚያ በኋላ አወቃት ማለት ነው አለም። አይ አይደለም እስክትወልድ አላወቃትም የተባለበት ምክንያት እመቤታችን ጌታን የወለደች ዕለት አምስት ነገሮችን አይቶ ዮሴፍ የአምላክ እናት መሆኗን ተረዳ ማለት ነው። እስከዚያ ድረስ ግን አላወቃትም። ቢነገረውም ቢነገረውም አምላክ ከዚያ በፊት ሰው ሆኖ ስለማያውቅ ዮሴፍ ያንን መረዳት የሚችልበት አቅም አላገኘም ነበረ። የልደት ግለት ግን ሰባሰገል መጥተው ሲገብሩ እረኞች ሲያመሰግኑ መላእክት ሲያመሰግኑ ብርሃን በቤተልሔም ሲገለጥ ኮከቡ በሁለት መንገድ እየተጓዘ ሲመጣ አይቶ ኮከቡ መጥቶ እመቤታችን ከወለደችበት ላይ መጥቶ ሲቆም አየ። ሰባ ሰገል ሶስት ነገስታት መጥተው ሲገብሩለት አየ። ብርሃን ቤተልሔምን ሲሸፍናት አየ። እረኞች የሰማይ ምስጋና ተገልጦላቸው ሲያመሰግኑ አየ። መላእክት ከሰው ጋር ወርደው ሲያመሰግኑ አየ። ይህንን እስከሚያይ ድረስ አምላክን እንደወለደች አላወቀም ነበረ። ይህንን ነው ያላወቀው እንጂ፣ ከወለደች በኋላ አወቀ ማለት አይደለም። አወቀ የሚለው ሁለት ይተረጎማል። አባ ጊዮርጊስም ይናገራል አይመ ራሰ ዘሐበ ክሌፍ እና ይተረጎም አወቃት የሚለው በሁለት ይተረጎማል ሀበ አይምሮ ወእያ አይምሮ፣ በማወቅና ባለማወቅ፣ ሀበሩካቤ ወእሩካቤ ወይም ወንድና ሴት አንድ በመሆናቸውና ባለመሆናቸው ይተረጎማል። በእውቀት ይተረጎማል። በውቀት፣ በማወቅ አዲስ ነገርም በመገንዘብ በመረዳት ይተረጎማል። አላወቃትም ማለት ወላዲት አምላክ መሆኗ ጭንቁኖበት ነበረ። ስትወልድ ግን ተረጋገጠለት ማለት ነው። በዚያውም ላይ ፍጻሜ የሌለው እስከ ነው፣ ዳርቻ የሌለው እስከ። ይኸውም ይታወቅ ዘንድ በመጽሐፍ ቅዱስ ፍጻሜ ያለው እስከና ፍጻሜ የሌለው እስከ አለ። ለምሳሌ እስከ አመ ትብሉ ቡሩክ ዘይመጽ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ሲል እስከ ይናገረ ከዳን እስከ ቤርሳቤ ሲል እስከ አለው ወሰን ያለው ነው። ኢተመይጠ ቋ እስካመ ነትገ ማያ አይህ የጥፋቱ ውሃ እስከሚጎድል ድረስ ቁራው አልተመለሰም ነበር። ከዚያ በኋላ ተመለሰ ማለት አይደለም። ፍጻሜ የሌለው እስከ ነው። ኢወለደት ሜልኮል እስካመ ሞተት ሜልኮል እስከምትሞት ድረስ አልወለደችም። ከወለደች በኋላ ከሞተች በኋላ ወለደች ማለት አይደለም። ፍጻሜ የሌለው ሰው እገሌ እስከሚሞት ድረስ ንስሐ አልገባም ቢባል ከሞተ በኋላ ንስሐ ገባ ማለት አይደለም። ይህ ፍጻሜ የሌለው እስካለ፣ ይህንን ለመግለጥ ነው ብሎ ተረጎመለት ዳንኤል ለናቡከደነጾር የጠፋበትን ሕልም እንደተረጎመለት አንተም የጠፋብኝን ጥያቄ ተርጉምህልኛል አዲሱ ዳንኤል ነ ብሎ የተናገረለት ከጀርባው የነበረችው የእመቤታችን ስዕልም፣ ሰና የተናገርከ ዮሐንስ አፈወርቅ ሰና የተናገርከ ዮሐንስ ልሳነ ወርቅ አንደበትህ የጠራልህ ዮሐንስ ሆይ በጎ ተናግረሃል ብላ ስዕሊቱ አንደበት አውጥታ እስክትመሰክርለት ድረስ የደረሰ አባት ነበረ። ብሉያቱን ሐዲሳቱን ሲተረጉም የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር። በአካል በሚጽፍበት ጊዜ የበኩር ልጇን እስክትወልድ ድረስ አላወቃትም። ይህንን ያስተማሩት ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ናቸው። የተወደዳችሁ ቤተሰቦቻችን፣ እንግዲህ ወቅታዊ ጉዳዮችን በቀን ሁለት ጊዜ ኦርቶዶክሳዊ የሆኑ መረጃዎችን እያቀረብኩላችሁ ይገኛለሁ። ያሮስ ነው ማልዳ አንድ ሰዓት ከአርባ፣ ምሽት አንድ ሰዓት ላይ ሳልታክት በየቀኑ ሰበር የሆኑና እለታዊ የሆኑ መረጃዎችን ሳቀርብላችሁ ነበረ። ላይክ አድርጉ፣ ሼር አድርጉ። ሁልጊዜ እንደገባችሁ ትብብር አጋርነታችሁን ማሳየታችሁ እንዳይዘነጋ። በነገራችን ላይ በያሮስ ሁለትም እንዲህ ሰበር የሆኑ እለታዊና ኦርቶዶክሳዊ መረጃዎችን እየተነተንኩ እገኛለሁ። እዛብ ገብታችሁ ተከታትሉን እያልኩኝ የዛሬውን መረጃ በዚህ አጠናቅቃለሁ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።